ሰብሽ ልጅ ነገ እንደምትሄድ ለምን ነገርከኝ? ይሄው ነገርኩሽ እኮ ከዚህ በፊት ነው። ከዚህ በፊት እኔ ቴራር በቴራር እንድትሆን አልፈልግኝ። ከዛ በፊት ያው ሁሉ ቀን እየቆጠርሽ የነበር ስልጅ ሀይሚን ው ሰዳቱ ሰዳቱ ሰዳቱ ላችሁኛል። እና እኔ ደግሞ ሁለት መቶ ሺህ ሲገባ ጥሩ ቦታ ወስዳታለሁ ሀይሚን ብዬ ነበር። ሀይሚም እንድትከፋ እንድታዘን ስለማልፈልግ እና ሀይሚ ነገ ከኔ ጋር ዱባይ ጠብቋት። ከኔ ጋር ትሄጃለሽ እኔ ቆንጆ ወይ ሀይሚዬ ወይ ሀይሚዬ ወይ ሀይሚዬ! ልዩነት ልዩነት ይላችኋል። እንደዚህ ነው። እኔ እናቴ መዳን ቤት ለሽቀላ ስመጣ ፊቴ ጠው ልቅልቅ ብሎ ነበር የመጣሁት። ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያረግልን፣ ህዝባችን እንዲጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ውስጥ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ ደ በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ እንግዲህ ከመሸ ከመሻሸ ፋንሾዎች ጠፉ እነ ፍቅር እየጠፍቶ ተናፍቀውብኛል። አሁን ደግሞ እንግዲህ ሀይሚና ብሩኬ ቅመሟ መጥተዋል ማለት ነው። ጨረቃዎች እንዴ ናችሁ? እንኳን ደስ አለን፣ እንኳን ደስ አላችሁ። ደስ ብሎኛል። በነገራችን ላይ ዛሬ ማለት ነው እንግዲህ ሀይሚ ከብሩኬ ጋር ለመሄድ ወስኖ ብሩኬ እንግዲህ ትናንት፣ ዛሬ ጠዋት ነገርያችሁ ነበረ። ብሩኬ እኛንም እሷንም ሰርፕራይዝ ለማድረግ አስቦ ነው እንጂ በፍጹም ሀይሚን ትቷት አይሄድም ነበር እያልኳችሁ ነበረ ደስ በሚልና በሚገርም ሁኔታ እንደምታዩት እንግዲህ ዛሬ ላይ እውነቱን ነግሯት፣ ነገ ጉዞ ወደ ዱባይ ወደ አረብ ኤሚሬት ያደርጋሉ ማለት ነው። እንግዲህ አበባ፣ ቀይ ምንጣፍ፣ ምናምናምን የቻላችሁ ብታደርጉላቸው ደስ ይለኛል። በተለይ በውጭ ምትሰሩ ልጆች ብትቀበሏቸው አሪፍ ነው፣ ደስ ይላል። እኛማ ማሽቀላ ላይ ነን። የመዳም ሳህን ጠባ። ሀይሚዬ እስቲ ዞር ዞር ዞር ብለሽ ኢን፣ እስኪ በናትሽ ኢን እስቲ ስራም ረዳ ረዳ አድርጊ። የሴትና የቄስ እንግዳ የለውም ይላል የአገሬ ሰው እና ዞር ዞር ብለሽ መጥተሽ አየት አየት ብታረጊን ደስ ይለኛል። በጣም የገረመኝ እንደ ጠጣ ስዘል ነው አቤት ልዩነቱን ይዩት። ለሽቀላ ስመጡና ለመዝናናት ስመጡ ያለውን ስሜት ማለት ነው። እኛ ለሽቀላ ስንመጣ እንዴት ሆነን እንደምንመጣ ታያላችሁ። ከቤተሰብ ጋር ተላቅሰን ተነፋጠን ብዙ ሆነ ምናምን ነው አይደል የምንመጣው። እኛ እኮ ግን የአረብ አገር ልጆች እኮ እንደኛ ጠንካራ እንደኛ ብቻ እንዴት ልበላችሁ ትዕግስተኛ እኮ የለም የእውነት። ስንቱን ችለን እኮ ነው የሰው ፊት የሰው አመል፣ ጉልበታችንን ላባችን ጠፍ እያረግን የምንሰራው ነገር። በቃ ሳስበው ሄደን ወይ ሀገር ላይ አይደላን የምር በጣም ብዙዎች ብዙዎች በተደላደለ ሕይወት የሚኖር ሰው የለም የለምን። አብዛኛው ሰው በቃ መንከራተት ነው እና የሃይምዬ ዝድ ላይ እኛም ስንሰድድ እንደዚህ ብኑ ብዬ ደስ አለኝ ማለት በቃ ለመዝናናት ስለሆነ ደስ ይላልን። ብቻ ብሩኬት ስላልመጣ በጣም ደስ ብሎኛል። እንግዲህ ነገ መልካም ጉዞ እንዲሆንላችሁ እመኛለሁ። ብሩኬም ቃሉን አክባሪ ቃሉን ጠባቂ ለሴት ልጅ ትልቅ ክብር ያለው ምርጥ ልጅ ነው እና በደንብ አበረታቷቸው። ሰብስክራይብ እያረጋችሁ እኔንም አስቡኝ። እንዴ ምን ነው አስር ሺን አላሳልፍ አላቸዋት ሀያ ሺህ አስገቡኝ። ጨረቃዎች ምንድን ነው የትናችሁ? የትናችሁ? የትናችሁ? እስኪ እንያችሁ። ለማንኛውም ቪዲዮውን ከተመቻችሁ የኔንም ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ ነገር ሲኖር እመለሳለሁኝ። በዚህ አጋጣሚ በኮሜንት ብዙ ድምፅ ሆናችኋታል ሀይሚዬን አቤተኛ። ሴቶች እኮ ስንተባበር ግርም ግርም የሚል ነገር ነው የምናሳየውና ጥሩ ጥሩ ኮሜንት ጻፉ ሲላችሁ እኛ ግን ድምፅ ሆነን ለሳ ማለት ነው ነይዛሀት ምናምን። ሲጀመር ደግሞ እኛ ትኬት እንቻላት ምናምን ብሎ ብዙዎች በጻፉት እኔ ለሰው አላንስም ማለ ብሩኬ፣ ምርጥ ልጅ ነው። የምር በጣም የምትደነቅ ልጅ ማለት ነው። ልቦና እንዳይለውጠው ነው ምጸልል። የእኛ ማዳሞች ስትወለዱ እንደዚህ ደህና ደህና ሆናችሁ ተወለዱ። አሁን እኮ ወንድ ፈራን፣ በቃኛ፣ ትዳር ፈራን። እምነት እየሆነ ያለውን ነገር ስናይ ከመቶ አንድ እንደ ብሩኬ ደህና ሰው ቢገኝ እንዴት አድርገን ነው የምናገኘው ነው ጨዋታው። እና እስቲ እግዚአብሔር አምላክ ለሀገራችን ሰላም ይስጠን፣ ፍቅር አንድነትን ያድለን እያልኩ ቪዲዮና በቃ እወዳቸዋለሁ። መልካም ጊዜ። ቻው ቻው።